የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነሐሴ 16 ቀን የምታከብረውን የእመቤታችን የቅድስት ድንግል ማርያም የትንሣኤዋና የእርገቷንዋን ነገር በተመለከተ ነው የምንማማረው። ለዚህ መነሻ የምናደርገው የመጽሐፍ ቅዱስ ምዕራፍና ቁጥር መሀሌ መሀሌ ዘሰለሞን ምዕራፍ ሁለት ቁጥር አስር ላይ ያለው ነው። ጠቢቡ ሰለሞን አስቀድሞ እግዚአብሔር መንፈስ ቅዱስ ገልጾለት ስለ መቤታችን ትንሣኤ እንዲህ ተናግሮ ነበር። ተንስኢ ወንኢ ቅርብቴየ እንቲ አየ የሰናይ ትርግቤየ እስመናሁ ክረምት ሐለፈ ይላል። ትርጉሙ ወዳጄ ሆይ ተነሽ፣ መልካሟ ርግብ ሆይ ነይ፣ እነሆ ክረምቱ አለፈ ብሎ የእመቤታችን የቅድስት ድንግል ማርያምን ትንሣኤ ተናግሯል። እንግዲህ እንደሚታወቀው እመቤታችን ቅድስት ድንግል ማርያም በዚህ ምድር ስልሳ አራት ዓመታትን ከኖረች በኋላ በጥር ሀያ አንድ ቀን አርፋለች። የእመቤታችን የቅድስት ድንግል ማርያም እረፍቷ በጥር፣ መቃብሯ በነሐሴ፣ ትንሣኤዋ እርገቷ በነሐሴ ይዘከራል። የዚህም ሙሉ ታሪኩ ቤተ ክርስቲያናችን በየዓመቱ በነሐሴ በፍልሰታ ጾም ጊዜ በውዳሴ ማርያም እና በቅዳሴ ማርያም ትርጓሜ በሰፊው በየዓመቱ የሚነገር ምእመናን እንዲሰሙት የሚደረግ በየዓመቱም ይህ እንደ ሱባኤ ተይዞ የሚደርስ ነው። እና ሙሉ ታሪኩ እንደሚታወቀው እመቤታችን ቅድስት ድንግል ማርያም ባረፈችበት ጊዜ ቅዱሳን ሐዋርያት ተሰብስበው የሚገባውን ስርዓት እና ጸሎት ካደረጉ በኋላ ወደ ጌቴሴማን ይዘዋት ሄዷል። ነገር ግን ሐዋርያት በከባድ ሐዘን በነበሩበት በዚህ ጊዜ ለምቀኝነት የማያርፉት ቤተ አይሁድ በልጇ ላይ እንደመከሩ ሁሉ እንዳይነሳ መቃብሩን እንዳስጠበቁ ሁሉ ዛሬም የእመቤታችን የቅድስት ድንግል ማርያምን ትንሣኤ እግዚአብሔር ባወቀ አናግሯቸው ተነሳች፣ አረገች እያሉ እንደ ልማዳቸው ያውኩናል። ስለዚህ ገና ካአሁኑኑ በአስከሬኗ ላይ ሊያደርሱ የሚገባቸውን ልባቸው ያሰበውን ክፋት ለመፈጸም ተነጋገሩ ይላል። በተነጋገሩ ጊዜ ይህንን ጉዳያቸውን ሊፈጽም የሚችል አንድ እንደ ብርቱ የሆነውን ሰው ታውፋንያ የተባለውን መረጡ፣ ሊያቃጥሉ። እንግዲህ መለኮታዊው እሳት ያላቃጠላትን እነሱ ሊያቃጥሏት አሰቡ። እንግዲህ ከንቱ ሐሳባቸውን ነው የሚያሳየው፣ ከንቱ ሐሳባቸውን ያሳያል። ከዚህ በኋላ ይህንን ለመፈጸም ሐዋርያት መቤታችንን ተሸክመው አስከሬኗን ይዘው በሚሄዱበት ጊዜ ታውፋንያ የተባለው ሰው መጣና አገበሩን ያዘው ይላል፣ ለማቃጠል በዚህ ጊዜ የእግዚአብሔር መልአክ ሁለቱን እጆቹን ቀጣው። በዚህ ሰዓት ነበረ እግዚአብሔር መንፈስ ቅዱስ እመቤታችንን እንደገና ደግሞ በመስቀሉ ስር በአደራነት የተቀበላትን ዮሐንስን ሁለቱንም ነጥቆ ከገነት ወሰዳቸው ይላል ታሪክ። ከገነትም ወስዶ ዮሐንስ በእፀ ሕይወት ስር ቀበራት። በመስቀሉ ስር ውሎ እናት ያገኘው ዮሐንስ እንደገና በልጅነት እሷን ያገለግል ዘንድ የተሰጠው ኃላፊነት እስከ ገነትና በእፀ ህይወት ስር እስካለው ስራ ጸንቶ ተገኝቷል። እንግዲህ በእፀ ህይወት ስር እንዲገኝ ያደረገው ያበቃው በመስቀሉ ስር ስለተገኘ ነበረ እና በዚህ ጊዜ ቀብሯት ተመልሷል። ቅዱሳን ሐዋርያት ይህንን አላዩም። የእመቤታችን የቅድስት ድንግል ማርያምን መቃብሯን አላዩ ስለዚህ ሐዋርያው ዮሐንስን ጠየቁት። የእመቤታችን ነገር ምን ሆነ፣ እንዴት ሆነ ብለው ሲጠይቁት በእጸ ህይወት ስር ቀበርኳት ብሎ ነገራቸው ይላል። በዚህ ጊዜ ቅኑ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወስጋ፣ ለታላቁ ስራ ለታላቁ ጸጋ ዋጋ ክብር ለሚያሰጥ ነገር ሊቀኑ ይገባ ነበረና ቀንተው መቃብሯን ካላየን ብለው ነሐሴ አንድ ቀን ጀምረው ሱባኤ ገቡ። በሱባኤው ፍጻሜ ማለትም ነሐሴ 14 ቀን መቤታችን ቅድስት ድንግል ማርያም ትኩስ አስከሬን አድርጎ ሰጣቸው ይላል። በዚህ ጊዜ ቀበሯት። እንግዲህ ሁል ጊዜ የሚነገረው ሞት በጥር በነሐሴ መቃብር የሚባለው ስለዚህ ነው። በዚህ ጊዜ ቀብረዋት፣ ሁሉም ደስ ብሏቸው የተመኙትን ነገር አግኝቷልና እግዚአብሔር የለመኑትን የማይነሳ አምላክ የእመቤታችን የቅድስት ድንግል ማርያምን አስከሬን ገልጾላቸው መቃብሯን እንደማየት ስለበቁ ይሄ ደስ ብሏ በዚህ ሁኔታ ደስ ብሏቸው ተለያይቶ ሄድ። በዚህ ሰዓት እንደ ከዚህ በፊቱ ቶማስ አልነበረም ይላል። በህንድ ሀገር ለስብከተ ወንጌል እየተፋጠነ ነበረና ሲመጣ በደመና ደመና ጠቅሶ ሲመጣ እመቤታችን በቅዱሳን መላእክት ዝማሬ ስታርግ ተመልክቶ ተበጻበጸ ይላል። ይህ ማለት ቀድሞም በልጅሽ ትንሣኤ አላየሁም፣ አልተገኘሁም፣ አሁን ደግሞ በትንሣኤሽ አልተገኘሁም ብሎ አዘነ ይላል። በዚህ ጊዜ ነበረ ሐዋርያት መቃብሬን እንጂ ትንሣኤን እርገቴን አላየሁም፣ ያንተው ይበልጣላል። በጣም የሚገርም ነገር ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤም ቢሆን ያንተ ይበልጣል ተብሎ ነበረ። ምክንያቱም ዳሶ አምነዋልና፣ አሁንም ያንተው ይበልጣል። እነሱ መቃብሬን አዩ አንተ ግን መቃብሬን ሳይሆን ትንሣኤን እርገቴን ተመልክተሃል ብለዋለች እና በዚህ ጊዜ ምልክት ሰጥታው፣ ሐዋርያት ገንዘው የቀበሩበትን ሰበን ወይም ደግሞ ጨርቅ ይዛ ሰጠችው። እሱም ይዞ ወደ ሐዋርያት መጣ ይላል። ሐዋርያት ባገኛቸው ጊዜ የእመቤታችን የቅድስት ድንግል ማርያም ነገር እንዴት ሆነ ብሎ በጠየቃቸው ጊዜ እሷማ ተገልጻልን አግኝተናት ቀበርናት ብለው መቃብሯን ሊያሳዩት ሄዱ ይላል። እንግዲህ በዚህ ሰዓት እኔ ካላየኋላ ምንም አለ ማለ። የአሁኑ ከበፊቱ ይለያል። አሁኑ ባሁን ጊዜ እንዲህ ማለቱ የያዘውን ይዞ ያወቀውን አውቆ ተረድቶ ነው እንጂ በመጠራጠር አልነበረ እና እነሱም ትንሣኤዋን እርገቷን እንዲያውቁ ስለፈለገ የተሰጠውን ምልክት በልቡ ይዞ ደብቆ ሳያሳያቸው አሳዮኝ መቃብሯን ካላየሁ አላምንም ብሏቸው ሁሉም ሐዋርያት ሄደው መቃብሯን ሊያሳዩት ቢሄዱ በዚህ ጊዜ መቃብሩ ባዶ ነበረ ይላል። በእውነቱ በታሪክ እንዳይነሳ ስጋት የተደረገበት ወይም ደግሞ ሰዎች እንዳይነሳ መቃብሩን ያስጠበቁት የክርስቶስ ብቻ ነው። ከዚያ ቀጥሎ ደግሞ ትነሳለች ብለው በመስጋት ለማቃጠልም ጥረት ያደረጉት በእመቤታችን ላይ ነው። በልጇና በእናቱ ይሄ ሆነዋል። ስለዚህ ልክ የልጇ ትንሣኤ የልጇ መቃብር ባዶ እንደነበረ የእመቤታችን የቅድስት ድንግል ማርያም መቃብርን ባዶ ነበረ ይላል በታሪክ እነዚህን ሁለቱ መቃብራት ነው የምናውቀው ባዶ መሆናቸውን። አዎ ከመትንሣኤ ወልዳ ትንሣኤው ትንሣኤዋን ይመስላል ወይም ትንሣኤዋ የልጇን ትንሣኤ ስለሚመስል መቃብሩ ባዶ ነበረ ይላል ባህዶ ባገኙት ጊዜ ተደናገጡ። ትላንትና ቀበርናት እኮ የት ሄደች አሉ። እንግዲህ አታምኑኝም ብዬ እንጂ እመቤታችንስ አርጋ ተነስታ አርጋለች አለ። እጽፍ ድርብ የሆነ ጸጋ ነው ያየው። ሞቷን፣ ትንሣኤዋንም እርገቷንም እንደገና ደግሞ በረከቱንም ተቀበለ። ከእመቤታችን የተገነዘችበትም ጨርቁን ተቀበለ ሰበን በዚህ ጊዜ በዚህ ጨርቅ እንደ ገነዛችሁ እንደ ቀበራችኋት እናንተ ታውቃላችሁ። ይኸው ምልክት ይሁናችሁ መቤታችን አድርጋለች አላቸው። የበለጠ ደስታ ቢሰማቸውም ነገር ግን ደግሞ ትንሣኤዋን ባለማየታቸው፣ እርገትዋንም ባለመመልከታቸው ሌላ መንፈሳዊ ቅናት ያዛቸው። በዚህ ጊዜ በመጪው ዓመት እንደገና ሁለተኛ ሱባኤ ገቡ ይላል። በሱባኤው ፍጻሜ ነሐሴ 14 ቀን ተገልጻ እንደገና ደግሞ ትንሣኤዋን እርገቷን በቅዳሴ ቤት ተከብሮ በ16ኛው ነሐሴ 16 ቀን በ3ኛው ቀን መሆኑ ነው፣ አረገች። እመቤታችን ስታረጋጇት ትንሣኤዋንም እርገቷንም እንደገና ለማየት ሱባ አይገቡ። ምን ያህል ጽናትና ትዕግስት እንዳላቸው እንደገና ደግሞ የእመቤታችን የቅድስት ድንግል ማርያምን ክብር እንደገና ደግሞ ወላዲታ አምላክነቷ እመቤትነቷ በእነሱ ልቦና ሰርጾ ያለ ፍቅሯ የበዛላቸው በመሆኑ መጀመሪያ አስከሬኗን ለመኑ። ከዛ በኋላ ደግሞ እርገቷን ትንሣኤዋን ሊያዩ ተማጸኑ። በእውነቱ ይህ ቅዱሳን ሐዋርያት የጀመሩት እንዲህ ያለ ሱባኤ አሁን ብዙ ሰዎች ወደ ንስሐ የሚመጡበት ከእግዚአብሔር ጋር የሚነጋገሩበት መንፈሳዊ ህይወታቸውን የሚያጠነክሩበት ብዙ ቅዱሳን ደግሞ ወደ ከዊነ መልአክ የተሸጋገሩበት ትልቅ ጾም ሆኖ በቤተ ክርስቲያናችን ከሚጾሙ ሰባት አጽዋማት አንዱ ሆኖ ተቆጥሮ ምእመናን ሲጠቀሙበት ይኖራሉ። ይሄ ቅዱሳን ሐዋርያት የጀመሩት ነው። ቤተ ክርስቲያኒቱ ሐዋርያዊት የሚያሰኛትም እያንዳንዱ ስራዋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእውነተኛው ምንጭ ቀድተው ጠጥተው ያጠጡ ተምረው ያስተማሩ እንደገና ተምረው ስርዓት የሰሩ ቅዱሳን ሐዋርያት ስለሆኑ ነው። እና በዚህ ጊዜ እርገቷን ተመለከቱ ይላል። ይህ ታሪክ መጽሐፍ ቅዱሳዊ መሠረት አለው። ይህ ይሆን ዘንድ አስቀድሞ በብሉይ ኪዳን ሁለት ትላልቅ ትንቢቶች ተነግረውበታል። ለትንሣኤዋም ለእርገቷም ቅድም ያለው አንደኛው ነው። ገና በትንቢት መነጽር ተመልክቶ መንፈስ ቅዱስ የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የሚያሳይ ነውና የራቀው ቀርቦለት የተሰወረው ጎልቶለት እንደገና የረቀቀው ጎልቶ ታይቶት ምን አለ? ተንስኢ ወንኢ አለ፣ ቅርብቴ ሰናይት ርግብዬ እስመናሁ ክረምት አለፈ። እነሆ ወዳጄ ሆይ ተነሺ፣ መልካሟ ርግብ ሆይ ነይ አለ። እነሆ ክረምቱ አለፈ፣ ነይ ብሎ የሚጠራት ሰለሞንን እያናገረ ያለው እግዚአብሔር ነው። ስለዚህም እመቤታችን ቅድስት ድንግል ማርያምን ተነሽ ብሎ የሚጠራት እግዚአብሔር በሰለሞን አንደበት እየተናገረ ነው። አዎ ከላይ ሆኖ ይጠራታል። ዮሐንስ አፈወርቅ በሃይማኖት አበው ምን ብሏል? ነጽር ኀበ አይ መካን አዕረጋ ለቤተ ክርስቲያን ሰሃባ በጥበብ እምሉ አሌ ይላል። ቤተ ክርስቲያንን እንዴት ወዳለ ክብር ከፍ እንዳደረጋት ተመልከታል። ከላይ በጥበብ ሰባት በወልድ ከላይ ሆኖ ሰባት አላት ትንሣኤው በሚመስል ትንሣኤ እርገቱም በሚመስል እርገት ከላይ ሆኖ ከፍ አደረጋት፣ ይላል ቤተ ክርስቲያን ምእመን ይላታል። ቤተ ክርስቲያንን ምእመን ካላት ከምእመናን በላይ የሆነችም ቤታችን ደግሞ የጌታ ቤተ መቅደስ ናት። ስለዚህ ተንስኢ ይላታል፣ ተነሽ ይላታል። አስቀድሞ እንዲህ ያለ ትንቢት የተነገረላት ስለሆነ እግዚአብሔር ደግሞ የማያደርገውን የማይናገር የተናገረውን የማያስቀር አምላክ ስለሆነ አስቀድሞ በልብ የመከረውን በነቢያት ያናገረውን ስለሚፈጽም ይህንን ለመፈጸም እመቤታችን ቅድስት ድንግል ማርያምን ከሞት ጠርቷታል፣ ከመቃብር አንስቷታል። እንደ እንደገና ደግሞ ከፍ ከፍ አድርጎ እርገቱን በሚመስል እርገት በመላእክት ይባቤ ወደ ሰማይ አርጋለች። የኢትዮጵያ አብዛኞቹ ባህሎች ክርስትና የወለዳቸው ናቸው። የኢትዮጵያ ሴቶች በተለይ ደግሞ በዚህ በአማራ ክልል በዋግ ህምራ አካባቢ በሰቆጣ ሻደይ ይባላል። በትግራይም አካባቢ አሸንዳ ተብሎ የሚጠራው በዚያ ጊዜ ሴቶቹ የእመቤታችን ትንሣኤ፣ የእመቤታችን እርገት ለማሳየት የሚያደርጉት ነገር የሚታጠቁትም ስንመለከተው የሚያደርጉትም ትርኢት ስንመለከት የሚገርም ነው። ጨዋታቸውን ሲጫወቱ አንዲት ድንግል ህፃን ከራሳቸው ላይ ከፍ አድርገው እንድትታይ ያደርጓታል ይ ይቺ ንጹህ ድንግል ህፃን የእመቤታችን ምሳሌ አድርገው ነው የሚያቀርቧት እርገቷን ለማሳየት በዚህ በትከሻቸው ላይ አስቁመው ከፍ ያደርጓታል። እና ይሄ ደግሞ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰታቸው ኩሎን አዋልዲሃ ለሔዋ በምግባር ሰና ለተሰርገዋ ይላል። በዚህ በነሐሴ አካባቢ የሚዘመር ዝማሬ ነው ይሄ የድንግል ማርያም ክብር የድንግል ማርያምን የእርገቷን ነገር እግዚአብሔር ባወቀ በእነዚህ ልጆች ስለሚሰራ በምግባረ ሰናይ ለተሰርገዋ በመልካም ነገር የተሸለሙ ያሸበረቁ የድንግል ማርያም ልጆች ይላቸዋል። አዋልዲሃ ለሔዋ የሔዋን ልጆች የእመቤታችንን ክብር የሚገልጹበት ወቅት የእርገቷን ስራ የሚመሰክሩበት ስለሆነ ወደ ጠቢቡ ሰለሞን ወደ ተናገረው ቃል ስንመለስ ምን ይላል? ወዳጄ ይላታል። በመሰረቱ ሰለሞን ወዳጄ፣ ርግቤ፣ ውበቴ ብሎ ነው የሚጠራት። እመቤታችንን በትንቢት ወዳጄ የሚለው እግዚአብሔር በጠቢቡ አንደበት ድንግል ማርያምን ወዳጄ ሲላት ምን ያህል የመወደድና የመከበር ሞገስ ጸጋ እንደተሰጣት ያሳያል። አዎ ለዚህም ነው ኢትዮጵያዊው ሊቅ ቅዱስ ያሬድ በዚህ በአንቀጸ ብርሃን ድርሰቱ ምን ብለዋል? እስመፈተወ ንጉሥ ሥነኪ ይላል ንጉስ ውበትሽን ወዷልና። ስለዚህ ወዳጄ እያላት ያለው የተወደደች እመቤታችን እንደሆነች ያሳያል። ቀጥሎ ምናል ተነሺ የሚለው ቃል ደግሞ አስቀድሞ እግዚአብሔር ያዘጋጀውን ትንሣኤዋን ለማወጅ ነው። እዚህ ላይ የተጠቀሰ አንድ ቃል አለ፣ እስመናሁ ክረምት አለፈ፤ ክረምቱ አልፏል ይል። ክረምት እየተባለ ያለው መከራዋ ነው፣ መከራዋ ነው። ሞተ ስጋ አልፎልሻል መከራ ስጋም ተወግዶልሻልና ተነሽ። በአጠቃላይ በምድር የኖረችባቸው አመታት ስልሳ አራት ናቸው ቢባሉም። አብዛኞቹ በመከራ ያለፉ ናቸው። አባ ጊዮርጊስ ይህንን ሲገልጹ ምን ብለዋል? እዎ አማን ውልደ ሰብ አልቦ ምንዳቤ ወግፍ ዘከማኪ በውስጥ ዓለም ዘረከቡ ነው ያሉት። አዎ በእውነቱ በዚህ ዓለም እንዳንቺ ያለ መከራ የተቀበለ ማንም የለም ነው ያሉት። ማንም የለም እንውልደ ሰብ አልሆና ያለ ከሰው ልጆች ሁሉ እንዳንቺ ያለ መከራ የተቀበለ መከራን የቀመሰ የለም። ያው በስደቱ ጊዜ የደረሰባትን ሲገልጹ ማለት ነው። ቆቁ አይጋሪክ ጋር ማለት ሙሉማት በሀዊ ረፍኖ ጽኑ አብራክች ደክማ በጾም በዛራ ወጽ የለሰለሱ እግሮችሽ በስደት ጊዜ ውሃ ቋጠሩ፣ ደም ሰረቡ ጉልበትሽ ደግሞ ተብረከረከ ደከምሽ። አንቺ እድገትሽ በቤተ መቅደስ ነው፣ ውልደትሽ ከቤተ ክህነት ከቤተ መንግስት ነው። ነገር ግን ዓለም ለአንቺ ያቀረበችው መስተንግዶ ወይም ደግሞ ግብዣ ስደት ነው እያሉ ነው አባ ጊዮርጊስ የገለጹ። እንዲህ ያለ መከራ አልፎልሻል። አሁን ወደ እረፍትሽ አሁን ግን ተድላነት ነፍስ ተላስጋ ወዳለበት ወደ መንግሥተ ሰማያት ለመግባት ተነሽ ብሎ ይቀሰቀሳታል። እና እስመናው ክረምት ኀለፈ የሚለው መከራው ሁሉ አልፎልሻል ለማለት ነው። እንደ ልጁ ሁሉ ልበ አምላክ ቅዱስ ዳዊትም ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤና እርገት አስቀድሞ በትንቢት ተናግሯል። ስለ ልጇ ትንሣኤ እንደተናገረ ሁሉ ስለ ልጇ እርገት እንደተናገረ ሁሉ ስለ ድንግል ማርያም ትንሳኤና እርገትም እንዲህ ብሎ ተነግሯል አቤቱ ወደ እረፍትህ ተነስ ወደ እረፍትህ ተነስ ብሎ ስለ እግዚአብሔር ሲናገር ከእሷ የነሳው ሥጋ የእሱ ሥጋ የድንግል ማርያም ሥጋ ነው። ድንግል ማርያምም በመቃብር ፈርሳ በስብሳ ትቀር ዘንድ አይገባትም። እግዚአብሔር የወደዳት የመረጣት እንደገና ደግሞ የለያት ስለሆነ አንተ ብሎ አንተ ወታቦተ መቅደስ አንተና የመቅደስህ ታቦት ብሎ የእመቤታችን የቅድስት ድንግል ማርያም እርገቷን አመልክቶናል። አሁን እንግዲህ በመዝሙር 131 ቁጥር 8 ላይ ያለ ቃል ነው። ወደ እረፍትህ ተነስ በማለቱ የኢየሱስ ክርስቶስን ትንሣኤ ያሳየናል። ይህም አልቀረም፤ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በስልጣነ መለኮቱ ተነስቷል። የመቅደስህ ታቦት የሚለው ቃል ደግሞ እመቤታችን ቅድስት ድንግል ማርያምን ትንሣኤ ያሳያል። ምክንያቱም ተንስ ውስጥ እረፍትከ ወደ እረፍትህ ተነስ ሲል ዓለምን ለማዳን ወዶ ፈቅዶ በተቀበለው መከራ ሞቱ ድል አድርጎ ሞትን በሞቱ ሽሮ አሸንፎ ምእመናንን ወደሚያሳርፍበት ወደ መንግሥተ ሰማያት ሲነሳ ድንግል ማርያም እናቱንም ትቶ ያይደለ ልክ በሱ ትንሣኤ ትንሣኤዋ እንደሚሆን ለማሳየት ነው። መቅደስና ታቦት የእመቤታችን ምሳሌዎች ናቸው። መቅደስን በተመለከተ ስንመለከት በዚህ በዘጸአት ምዕራፍ 25 ቁጥር 8 ላይ ምን ይላል? በመካከላችሁ አድር ዘንድ መቅደስ ስሩልኝ ይላል እግዚአብሔር። በመካከላችሁ አድር ዘንድ አሁን እግዚአብሔር ማደሪያ አጥቶ አይደለም እኛን ለመጥቀም በመካከላችን ካደረ እግዚአብሔር ውስተ ማእከላ አይትታወክ። እግዚአብሔር ያለበት ቦታ ሰላም ነው። እግዚአብሔር ያለበት ቦታ ፍቅር ይበዛበታል። እግዚአብሔር ያለበት ቦታ ክብር ይበዛበታል፤ ጸንቶም ተደላድሎም ይኖራል። ስለዚህ በመካከላቸው አድር ዘንድ መቅደስ ስሩልኝ አለ። በመካከላችን በረድኤት ለማደሩ ምልክት ትሆን ዘንድ ቤተ እግዚአብሔር እንድትሰራ አስቀድሞ እግዚአብሔር ራሱ በራሱ ሀሳብ እና ፈቃድ ቤተ እግዚአብሔር እንድትመሰረት ቤተ መቅደስ እንዲሰራ ፈቅዷል። በዚህም ምክንያት ቤተ መቅደስ ተሰራች። እግዚአብሔርን በህዝቡ መካከል ሆኖ ህዝቡን ይባርክ ይቀድስ ነበረ። ህዝቡን ከረሃበ ስጋ፣ ከረሃበ ነፍስ፣ ከህማመ ሥጋ፣ ከህማመ ነፍስ እያዳነ እየመገበ ይኖራል። ቤተ መቅደሱ ህንፃ ህንፃ ቤተ መቅደሱ እግዚአብሔር በህዝቡ መካከል ለማደሩ ምክንያት እንደሆነች ሁሉ ከዚህ በተሻለ ሁኔታ ደግሞ ለአምስት ሺህ አምስት መቶ ዘመናት ተራርቀው ተለያይተው የነበሩትን ሰዎች ያገናኘች እግዚአብሔር በህዝቡ መካከል እንዲኖር እንዲገኝ ምክንያት የሆነች ደግሞ አማናዊት ቤተ መቅደስ እመቤታችን ናት። አዎ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ተወልዶል። ለህዝቡ ሁሉ የሚሆን መድኃኒት ክርስቶስ ተወልዶላችኋል ያሰኘች ድንግል ማርያም ናት። ለህዝቡ ሁሉ የሚሆነውን መድኃኒት የወለደች በህዝቡ መካከል ተገኝቶ ህዝቡን የባረከ ህዝቡን የቀደሰ ህዝቡን ያዳነ ህዝቡን በወንጌሉ ሰብኮ በመስቀሉ ባርኮ ያዳነ ኢየሱስ ክርስቶስ በህዝቡ መካከል እንዲኖር ብቻ ሳይሆን ስጋችንን ተዋህዶ አንድ አካል፣ አንድ ባህሪ እንዲሆን ያገናኘች የምሕረት አደባባይ እመቤታችን መቅደስ ትባላለች። ስለዚህ አንተና መቅደስህ ሲል በትክክል እመቤታችን ቅድስት ድንግል ማርያም መሆኑን ያሳያል ማለት ነው። ለዚህም ነው ሊቁ ቅዱስ ኤፍሬም መቅደስ ዘኢትትነሰት ያለው የማትፈርስ መቅደስ አንቺ ነሽ። አይ የሚፈርስ መቅደስ አላ፣ እሷ ግን የማትፈርስ መቅደስ ናት፣ እግዚአብሔር ያደረባት። ኦ ለዝንቱ መቅደስ ይደሉ አንክሮ እስመ ኮነ እግዚአብሔር ካህን አብየ ውስጤቱ፣ ለዚህ ለዚ ልዩ መቅደስ አንክሮ ክብር ይገባል ብለዋል። ሊቁ ቅዱስ ኤጲፋኒዎስ በሃይማኖት ማለት አበው ልዩ ክብር ይገባላል። ለምን ታላቁ እግዚአብሔር ካህን ሆኖበታል ይላል? ቃን ሆኖበታል። ስለዚህ መቅደስ ናት። እምቤታችን መቅደስ ዘይከልልዋ ኪሩቤል ለሱላን በስለ እግዚአብሔር በእግዚአብሔር የተሳሉ ኪሩቤል የሚጋርዱሽ መቅደስ ብሏታል። አማናዊት መቅደስ እምቤታችን ስለሆነች አንተ ወታ ቦተ መቅደስ ከመቅደስህም ሲል መቅደስ የሚነሳ ሲል ቤተ መቅደስ ማደሪያ ድንግል ማርያም ዘጠኝ ወር ከአምስት ቀን በማሕፀኗ ያደርግ ስለሆነ መቅደስህ ናት። እንኳን እመቤታችን ቅድስት ድንግል ማርያም ይቅርና እኛም እኮ የእግዚአብሔር ቤተ መቅደስ ነን አዎ ተጽፏል በቃሌን የሚሰማ አለ እኔም አባቴም ወደ እርሱ እንመጣለን በእርሱም ዘንድ ማደሪያ እናደርጋለን ብሏል ዮሐንስ ወንጌል መራፍ 14 ቁጥር 23 ላይ እንግዲህ እኛ እንኳን የእግዚአብሔር ቤተ መቅደስ ከሆን እመቤታችን ይልቁንም እንዴት አዎ ጀርባዋ ዙፋኑ ነው ጭኗ መቀመጫው ነው አዎ እንደዚህ ታቅፋው ከላይ ሆና ልጄ ያለችው ከታች ሆኖ እናቴ ያላት። በእውነቱ ቅዱስ ኤፍሬም እንደገለጸልን በሃይማኖተ አበው 150 ላይ ቅዱስ ኤፍሬም ሲናገር ብእሲት ምድራዊት ወለደት ወለ ፈጣሪሃ ወለልሁ ፈጠረ ወላዲቶ ይላል። ምድራዊት ሴት ፈጣሪዋን ወለደች እርሱም እናቱን ፈጠረ። ይሄ ድንቅ አንክሮ የሚገባው ነው አለ። ስለዚህ እንዲህ ባላ ኳን የወለደችው የተሸከመችው ማህፀኗ የእግዚአብሔር መቅደስ ሆኖ የእግዚአብሔር ከተማ ሆኖ ነግሶባት የኖረ ስለሆነ መቅደስ የተባለችው እመቤታችን ናት። ታቦት የሚለውም ቃል ቢሆን እመቤታችንን ያሳያል። ታቦት ማለት ማደሪያ ነው። ይሄ ይታወቃል። ጽላቱ የሚያድርበት የጽላቱ ማደሪያ ስለሆነ ታቦት ማደሪያ ማለት ነው። ታዲያ ጽላቱ የሚያድርበት ቦታ ታቦት ማደሪያ ከተባለ ከታቦት በላይ የሆነው ከጽላቱም በላይ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረባት ድንግል ማርያም ታቦት ማደሪያ ትባላለች። ይህንም በተመለከተ ቅዱስ ኤፍሬም ኢቲት አቢ እም ኪሩቤል ወትፈደፍድም ሱራፌል ይቺ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች ካለ በኋላ የበለጠችበትን ምክንያት ሲገልጥ እስመኮነት ታቦተ ለአሃዱ ዘም ቅድስት ስላሴ ይላል። ከቅድስት ስላሴ ከሦስቱ አካላት አንዱ አካል ለሆነው ለእግዚአብሔር ወልድ ማደሪያ ሆናለችና ነው ያሉ። ስለዚህ እዚህ ጋር ታቦት የተባለችው መቤታችን ናት ማለት አንተ ወታቦተ መቅደስከ አንተና የመቅደስህ ታቦት ተነሱ ማለቱ ትንሣኤህን በሚመስል ትንሣኤ ትነሳለች፣ እርገትህን በሚመስል እርገት ታደርጋለች ማለቱ ነበረ። ስለዚህ መቤታችን ቅድስት ድንግል ማርያም ከመትንሣኤ ወልዳ ብላ ቤተ ክርስቲያን ከነሐሴ 16 ቀን ጀምሮ እስከ 21 እንኳን የምታከብረው ሰሞኑን በአጠቃላይ የምታከብረው ከመትንሣኤ ወልዳ እየተባለ እንደ ልጇ ትንሣኤ እያለ ስለዚህ እመቤታችን ቅድስት ድንግል ማርያም በዚህ በነሐሴ ወር በአጠቃላይ ከነሐሴ 1 ጀምሮ እስከ እስከ ነሐሴ 21 ባሉት ጊዜያት እመቤታችን ቅድስት ድንግል ማርያም ክብረዋ የሚወሳበት እርገቷ፣ እረፍቷ፣ እርገቷ፣ ትንሣኤዋ የሚነገርበት ወቅት ነውና ይህንን የቤተ ክርስቲያናችንን አስተምህሮ እንደው ከውጭ ያለ ታሪክ ሳይሆን መጽሐፍ ቅዱሳዊ መሰረት ያለው አስቀድሞ ትንቢት የተነገረለት ሱባኤ የተቆጠረለት እግዚአብሔር አስቀድሞ በልብ የመከረው በነቢያት ያናገረው ጉዳይ በእሷም ደግሞ በጊዜው ጊዜ እንደፈጸመው እንረዳለንና እመቤታችን ቅድስት ድንግል ማርያም እርገቷን ለማየት ትንሣኤዋን ለማየት አስከሬንዋን ለማየት የጓጉ ሐዋርያት የወለዱን ልጆች ነን። የእመቤታችን ነገር በጉጉት ልንጠብቀው ይገባል፣ ልናፍቀው ይገባል። ብዙ ሰዎች የከበዳቸው ይሄ ነው። ስለ ሳራ መናገር አይከብዳቸውም። ሰዎች ስለ ርብቃ መናገር አልከበዳቸው፣ ወይም ደግሞ በሐዲስ ኪዳን ስለምናገኛቸው ስለ ማርታ፣ ስለ ማርያም፣ ስለ ማርታ፣ ስለ አልዓዛር እህቶች ይናገራሉ። ስለ ድንግል ማርያም ለመናገር የሚያፍሩ ሰዎች አሉ። ይሄ ዲያብሎስ የፈጠረው ትልቅ ትልቅ የሆነ የጽድቅ እንቅፋት ነው እግዚአብሔር እኮ እናቱ ይብሏታል አሁን ስለ አማላጅነቷ ስለ እርገቷ ስለ ትንሣኤዋ ብቻ አይደለም የእመቤታችን የቅድስት ድንግል ማርያምን ነገር አዎ ትልቁ ለማንም ያልተሰጠውና ያልተቻለው ሆና የእግዚአብሔር እናት ተብላለች ይሄ ነው የሚበልጠው ከማንም በላይ አዎ ቅድም እንደጠቀስኩት ሊቁ ቅዱስ ኤፍሬም እኛ አምላኬ ፈጣሬ ጌታዬ የምንለው ከዚህ ውጭ ልጄ ማለት አንችልም። እግዚአብሔርን ልጄ ማለት አንችልም። እኛ ማንም ሴት በዓለም እግዚአብሔርን ልጄ ማለት አትችልም። መቤታችን ቅድስት ድንግል ማርያም ብቻ ናት ፈጣሪዋን ልጄ ማለት የቻለችው። ደግሞም ፈጣሪ ፈጣሪ እናቴ ያላች ሴት በዓለም የለችም። በዓለም ያለችው ፈጣሪዋ እናቴ ያላት ድንግል ማርያም ናት። ይሄ እናታችን ድንግል ማርያምን በማከበር እኛ እንከብር እንደሆነ ጸጋ እናገኝ እንደሆነ እንጂ በክብሯ ላይ ምንጨምረው አንዳች ነገር ኑሮ አይደለም። ቅዱስ አባህሪያቆስ በቅዳሴ ማርያም ላይ ምን ብለዋል? ዘይቄድስ ካህን አኮ ማርያምሃ አላ ይትቄደስ ለርእሱ ይላል። ቦስ አልቤ ብሎ ከመጀመሪያው እስከ መጨረሻው ቅዳሴ ማርያምን የቀደሰ ሰው ማርያምን የቀደሰ አይምሰለው፣ ማርያምን የከበረ አይምሰለው እስመ ቅድስቲ እሷ ቅድስት ናት ታዲያ ማንን ነው የቀደሰው ቢባል እራሱን ነው የቀደሰው ራሱን ነው ያከበረው ዋጋ ያገኘው እሱ ራሱ ነው ስለዚህ የእመቤታችንን እርገት የእመቤታችንን ትንሣኤ በአጠቃላይ በቅድስት ድንግል ማርያም ዙሪያ ያሉ በረከቶችን መናገር ማመን ማመን መመስከር መናገር ማስተማር በዚህም ጸንቶ መኖር ጥቅሙ ለራሳችን እንጂ ለእርሱ አይደለም እሷማ ወላዲታ አምላክ ከመባል በላይ ምን ከዚህ የበለጠ ነገር የለም። እና እመቤታችን ቅድስት ድንግል ማርያም አባቶቻችን አስከሬንዋን እርገቷን፣ ትንሣኤዋን ለማየት እንደ ጓጉ፣ እንደናፈቁ ሱባኤም እንደገቡ ይልቅስ፣ እሷ የምታውቀው ብዙ ነውና ወኩሉ ትወድዮ ውስተ ልባት ስለተባለ እሷ የምታውቀው ብዙ ነውና ጥበቡን፣ ምክሩን፣ ምስጢሩን ትገልጽልን ዘንድ በሱባኤ ልንጠይቃት ይገባል። ይህም ለማድረግ ደግሞ እግዚአብሔር እንዲፈቅድልን ጸጋውን ክብሩንም እንዲሰጠን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሆን። የእመቤታችን የቅድስት ድንግል ማርያም ፍቅሯን በልቦናችን ጣሟን በአንደበታችን ያኖርልን። ወስባት ለእግዚአብሔር።